ምንድን ነው የምትለኝ? እኔ አስር ጊዜ ምንድን ነው የምትለኝ? ጥንቻ ነው፣ እኔ ላይ ነው። ውጭ ሀገር ናፈቀኝ፣ ውጭ መሄድ ነው የምፈልገው። በቃ ሳስበው ልጆች እንዴት አደርጋችኋለሁ ወይ፣ በዚህ ሁኔታ ልጆች መሄድ ከባድ ነው። ከዚህ በፊት ደስተኛ ሆነን አስር አይነት ምግብ ሰርተን ምን ብለን ባለችን ተቀብለን አይተነዋል። የትም አላደረሰም። አሁን ላይ ግን ምንም በነገራችን ላይ ራሳችሁን እንኳን የምጠብቁት እኮ ደስተኛ ስትሆኑ ነው ታውቃላችሁ። ውስጣችሁ ሰላም ሲኖረው፣ ደስተኛ ስትሆኑ፣ ለባላችሁ ማማርም ቆንጆ ሆኖ መታየትም፣ ራሳችሁን የምጠብቁት፣ ሰውነታችሁን የምትንከባከቡት ደስተኛ ስትሆኑ ነው

እኔ ስለ ትዳሬ ምናምን እንደዚያ መሆን አልፈልግም። በትዳሬ ትድራማ መሰረት አልፈልግም። እኔ እንደራሴ ማለት ነው። ግን እኔ ከጣልተው ነው ወላ ፕራንክ ነው ግራ ገባኝ። አንደኛ ደግሞ ከንድንዲ ካሳዝነኛለች እሷ ሰ ማለት ነው። ወላኝ ምን አላል ለኔ ሴል ሲያለቅስ አልወድም እኔ ለራሴ ባለቅስ ይሻለኛል። ሴል ከበድ ከበድላ አንዳንድ ጊዜ ያው ሴት ልጅ ስትሆኑ ከባድ ነው እንጃ። ብዙ ነገሮች እንትን ትላላችሁ ለልጆቻችሁ ብዙ መጽሐፍት ይከፈላል ለትዳር የምከፍለው ትዳሯ እንዳይፈርስባት ሴት ልጅ በጣም ብዙ ነገር ትጥላለች፣ ትለፋለች። ያው ደግሞ በሆነ አጋጣሚ ይፈርሳል ማለት ግን፣ እንደዚህ ለብር ከብሎ ከሆነ በጣም ከሳስተዋል። ሀቂቃ እኔ በጣም ግራ ስለገባኝ ነው። እና ደግሞ አና ቲክቶክ ላይ ነው ቆረጥ አርገው ሲያመጧቸው ሲያመጣቸው ሰአዳና በጣም ደስ የሚሉ ጥንዶች ነበሩ። ሀቂቃ ማለት ነው ከዛ ከብዙ ነገር አልፈው እንደገና ሁላ አሁን ያሉበት ላይ በጣም አልሐምዱሊላህ መሰማን ለምኛ የሰው ልጆች እንጂ በጣም ሀሪፍ ላይፍ ላይ ነው ያለ አልሐምዱሊላህ ልጆቻቸውን እየወለዱ ህይወት አንድ የህይወት መሰረቱ ልጅ ነው በቃ ልጆቻቸውን እየወለዱ ነው አሁን ላይ ማለት ነው ግን አሁን እኔ እንደ ስቶን ሰአዳ ደሞ ምን ይከራከበኝ አቂቃ ማለት ነው እኔ እንደ እንደ ነግራ የተጋባለ እንዴ ሙሲ ማለት ነው ማለት ነው ይሄ ነገር እውነት ነው ወላውሸት ነው እንዴ ውሸት ከሆነ እንግዲህ አንድ ፍጡ እኛ በቃ ለድራማ ብለን ነው ምናምን ይበሉን። እውነት ከሆነ ደም አዎ ከጣልተናል ይበሉን። እንዴ ምን ነው እንደ ሆደችን ቆረጠን። የራሱ ሆደን ቆረጠ እንደ ሐቂቃ በነገራችን ላይ በጣም የሚያምሩ ጥንዶች ነበሩ። ነገራችን ላይ እንደ ነገር ሰይጣን ሲገባም እንደዚህ ያደርጋችኋል። ያው በትዳራችሁ መካከል ሸጣን እንዳይገባ የቻላችሁትን ማድረግ ግዴታ ነው። ሐቂቃ ትዳራችሁ ማለት ህይወታችሁ ሁለመናችሁ ነው። ገበናችሁን መደብ የሚደብቀው ዳራችን ነው እና እንግዲህ አላህ እንግዲህ ሁላችንም እንግዲህ አላህ ይሄንን አስተሳሰብ መልካም አስተሳሰብ ይስጠን ባይነኝ። እኔ ግን እኔ በጣም ነው የገረመኝና ግራ የገባኝ ሀቂቃ ማለት ነው። ማለት ምን አገባሽ ምናምን እንዲያትሉኝ። እርግጥ አሁ ምን አገባኝ ግን፣ ያው ታውቃላችሁ፣ አንዳንድ ጊዜ የሚዲያ ሰው ስትሆኑ እንደሆነ እንጃ ቀረቀር ይላል መሰለኝ ማለት ነው። የሚዲያ ሰው ስትሆኑ በቃ ወሬ ከወዲያ ከወዲህ ራሱ እንትን ማለቱ በጣም እንትን ይላል ማለት ነው። እና ለማንኛውም ይቅርታ ግን ይሄን ቪዲዮ ሪከርድ እያረኩላችሁ ነው፣ የሆነ ድምጽ አለ። ድምፁን ደግሞ ለቀንሰው እንደ ምን ይሉኛል። ይቅርታ እንግዲህ ቻሉት ማለት ነው። እና ለማንኛውም ማሊና ሳዳ ካጣላችሁ ከሆነ እንግዲህ አላህ ያስማማችሁ ነው የምለው እኔ። በትዳራችሁ ፕራንክ ከሆነ ደግሞ በትዳርሽ ፕራንክ አታርጊ፣ ህይወት ራሷ ፕራንክ ናት። ወላይ ይኸውት በእራሷ ፕራንክ ናት፣ ፕራንክ እያደረገች ነው። በእናታችሁ በምትወዱት በአላህ በእናታችሁ ምናምን ካልተባል ካንተ ፎሎ አታደርግም እንዴ? እንዴ ምን አባታችሁ ነው እንደዚህ ልመን የገባ ነው እንዴ? አንድ ሚሊዮን እኮ ነው የተባላችሁት፣ 10 ሚሊዮን ወይ 20 ሚሊዮን አይደለም እንዴ? ከአንድ ፎሎ ወር 17 16000 ብር ሰደቃ አድርግ ስትባል ከኪስ መሰለህ እንዴ የምታወጣው አንተ ገጣባ። ይሄኔ ጡቷን ለገለጠች ወይ ቂጧን ለምት- እንዲህ እንዲህ ለምትል ቢሆን ኖሮ 10 ሚሊዮን ፎሎ ታስገባ ነበር። አንድ ራም ዚና አንድ ሚሊዮን ለማስገባት ስንት ሙስሊም ነው ያለው? ስንት ሙስሊም ቲክቶከር አለ? ሁለት ሚሊዮን ሶስት ሚሊዮን ያገባ የሚጠቀመው ስንት ሙስሊም ነው ያለው? አንድ ሚሊዮን እንዴ መንገድ ላይ ጨራሽ እኮ ምን ጀመሩ። መቶ ብር ነውና ወደህ ነው እንዴ ሰደቃ የምታደርገው? እንዴ ዱንያ ላይ አንዱን ወንድሙን ችግር እንትን ያለ አኼራ ላይ ያለልህ እኮ አኼራ ላይ ምን ችግር እንዳለባት ጠቅም እንዴ ሰደቃ። በነፃ በነፃ ሰደቃ አድርግ በነፃ አስራ ስድስት ሺህ ብር እርዳ ስትባል ትሸጣላችሁ። ምን አባታችሁ ነው እናንተ፣ በአንድ ጣት ወይ በአስር ጣት ፎሎ ለማድረግ እንደዚህ ጠቅ ለማድረግ የምትሽለጠለጡት፣ ልመና ውስጥ የገባ ነው። ወደ ለራስ ብላ አታደርግም። እን ሰደቅ አይደለ? ለራስ ብለ ጀነት አትገባም። ለራስ ብለ አምስት ሺህ ምናምን ሰው አትቀልብም። እን ከኪሴ ቢሆን አርድ ልንቀበላችሁ ነው እንዴ ፎሎ እኮን የተባልከው በራምዚ ሪል ስቴትን ፎሎ አድርጉ። አላስ በቃ አሁን ደግሞ ሁለት መቶ ምናምን ሺህ ሰው ነው የቀረው ይለውጣና